የወንጌል አማኞች ድምጽ። ሰላም ጤና ይስጥልን፣ ውድ የኢቫንጀሊካል ቴሌቪዥን ተመልካቾቻችን እየተከታተላችሁ የምትገኙት የእኛ ዘመን የተሰኘውን የቴሌቪዥን ፕሮግራማችንን ነው። ይህን ፕሮግራም ያዘጋጅልን ተስፋዬ ካሳሁን ሲሆን ዝግጅቱን የመራው አብራችሁ ቆይታ ማድረጌን የቃል ኪዳን እንዳለን ከፕሮግራማችን ጋር አብራችሁ ቆዩ። የወንጌል አማኞች ድምጽ በመጀመሪያ እንኳን ደህና መጣክ። በጣም እሺ፣ ራስህን አስተዋወቀን። ስ ስሜ አማኑኤል እባላለሁ ኬንያ ነው የምኖረው ግን ኢትዮጵያዊ ነ እና እዛ ስራ ሰራለሁ ሳውንድ ኢንጂኒየር ነኝ። እዛ ቸርች ያገለግላለሁ በፍሪ ሰዓቴ እሱ ነው የምሰራው ለአሁን ጊዜ ሌላው ብዙም ኢምፕሬሲቭ ስራ አይደለም። የጎን የጎን ስራ ነው፣ ግን ስቱዲዮ ውስጥ ነው ብዙ ስራ የምሰራው ሰኞ እስከ አርብ እና እሱ ውስጥ ሳውንድ ኢንጂኒየር ነው የምሰራው። እና እሱ ነው የምሰራው ስራ የቅጥር ስራ። ሙዚቀኝነቱ እንዴት ነው? እንዴት ወደዚህ ስራ ልገባ እንደቻልክ ወደዚህ ስራ ጊታር እጫወታለሁ እና ከአስር አመት አስር አመት ሆኖ ነው መጫወት የጀመርኩት። ቸርች ጀመርኩ መጫወት አስራ አራት ዓመት ሲሆነኝ ከዛ ከአስራ ሁለት ኛ ክፍል በኋላ ሙዚቃ ኢንትረስቱ ስላለኝ ትምህርት ቤት ገባ ተማርኩ ሳውንድ ኢንጂኒየሪንግም በውስጡ ሚውዚክ ፕሮዳክሽን አለ እና በሱ ሙዚቃውም ወደ ስራ ሆነ። እንዴት ነው ያስተዳደግህ ባክግራውንድ ደስ ምን ይመስላል ከፋሚሊ ጋር ባክግራውንድ የቸርች ቸርች ነው ያደግኩት ከልጅነቴ አባቴ ፓስተር ነው እና ቸርች በአመት ብዙ ሰንዴ ብዙ እሑድ ብዙ ከሆነ አምስት ቸርች ማሄድበት ግን እንደዛ ነው ያደግኩት ቸርች ሚስ ማድረግ በጣም ትልቅ ነገር ነበር እኛ ቤት እና ትልቅ ስሆን በጣም ነው ቅር የሚለኝ ቸርች ካልሄድኩ። ሌላው ኬንያ ምን ያህል ጊዜ እዛ ኖርክ? እዛ ነው የተወለድኩት እና የአበሻ ቸርች እንሄድ ነበር እዛ። ሰንዴ ስኩል የአበሻ ቸርች ሰንዴ ስኩል በአማርኛ ነበር የሚያስተምሩት። እንደዛ ነው አማርኛ በውጭ ሀገር ማውራት የለመድ ነው። ቤትም አማርኛው እኖራለን። ግን የአበሻው ቸርች ነው ብዙም የጠቀመን። ቸርች ላይስ ለማገልገል እንዴት ነው እድሉን ያገኘው? እድሉ ለእኔ ቀላል ነው የመጣው። አባቴ ፓስተር ስለሆነ ብዙም አልተቸገርኩም። ግን ቸርች እንደሌላ እንደ ውጭ ቦታ ስላልሆነ ሰውም ብዙም ይታገሰዋል፣ ፔሸንት ናቸው። በደንብ ካልቻልሽም በቃ ቀስ ብለው ያስተምሩሻል እና እንደዛ ቀስ ብዬ ከልጅነቴ ከትልልቅ አዋቂዎቹ ጋር መጫወት ጀመርኩ። ከዛ እያበረታቱ ቻልኩ። ግን ለእኔ ብዙም ከባድ አልነበርም ወደ ቸርች ወደ ማገልገል መግባት። እዛ ኬንያ ስትኖር ያለው ኮሚኒቲ ወይም ደግሞ ማህበረሰብ አለ፣ ከአንተ እምነት ጋር እንዴት ነው ተጽዕኖ፣ ቻሌንጆች አሉት ወይ ምን ይመስላል? ለእኔ ብዙ የጠቀመኝ አብሬያቸው ያደግኩት ጓደኞች የቸርች ውስጥ አብረን ስራ እንሰራለን። እና ቸርችም ውጭ አብረን ስለምንሰራ እና የበረታ ኤንካሬጅ ያደረጉኛል። እኔ ፌል ሳረግ እነሱ ፌል አካውንታቢሊቲ አለ እና እኔ ወደዚህ አልጠፋም እነሱ ካሉም አይጠፉም እኔ ካለ እና ሆል የእጅ እጅ ተያይዘን በቃ ቀላል አይደለም። ለምን ብዙ አሁን ውጭ ቸርች ውጭ ስራ ትሰሪ ብዙ አለማዊ ሰው አለ፣ ብዙ ቴምፕቴሽኖች አሉ። እና እሱን ችለሽ መስራት አንድ ሰው አይችልም። እሱ ብዙ ሆናችሁ እንደ ወንድማማቾች ከሱ አልፎ ስራ መስራት ቀላል አይደለም ግን ቸርች አብረን ሴም ቢሊፍ ያላችሁ ከሆናችሁ ቀላል ይሆናል። ለእኔ ከጓደኞቼ ነው የጀመረ። ጌታን የማያውቁ ጓደኞች የለኝም እንዳለ ጓደኞቼ እግዚአብሔርን የሚፈሩ ሰዎች ናቸው፣ እና ስራም ጓደኝነቱም ለእኔ ቀላል ነው። ስለዚህ ያ ያ አቅልሎልሃል ማለት ነው። እሱ ጋር ትንሽ ቀለልልኝ። በጣም ደስ ሌላው፣ ቤተሰቦች እንደነገርከኝ አባት ፓስተር ነው እና አንተን በመንፈሳዊ ነገር በስፒሪቹዋል ነገር ከማሳደግ አንጻር ምን ምን ጠቀሜታ አግኝቼበታለሁ ብለህ ታስባለህ? እሱ በሚያደርገው ነገር ሰውን እንደሚያገለግለው አያለ እና በሱ በእምነቱ በጣም ፕራውድ ነው። የትም የትም ይሄድ ሁሉም ሰው የሚያውቀው እኛ እንደምናውቀው ነው፣ ቤት ቸርችም፣ ትምህርት ቤትም እና እምነቱን በጣም ፕራውድ ነው። እሱን የምኖሩ ለሱ በጣም ቢግ ዲል ነው እና ለእኛ አሁን በዚህ አሁን የምኖርበት ኤጅ ብዙ ሰው ክርስቲያን ሆነው ይደብቃሉ እንደዚህ ውጭ ሶሻል ጋዘሪንግ ቦታ ሲሆኑ ክርስቲያን እንዳልሆኑ ጸጥ ይላሉ። ለምንድን ነው እንደዚህ ማታረግ? ጠይቂያቸው ክርስቲያን አይደለውም፣ ክርስቲያን ነኝ ብሎ አይመልሱም፣ ግን አልፈልግም ነው እና በፌይቴ በጣም ፕራውድ እንደሆን አንድ ነገር የወሰድኩት ከሱ እሱ ነው እና እሱ በጣም ነው የጠቀመኝ። ሌላው እዚህም ሆኖ ወደ ኬንያ ሳይመጣ እሱ ወደ ሀያ ምናምን ዓመት ቸርች ውስጥ አገልግሏል። እና እኔም ሳገለግል በአባቴ ነው የመጣው ብዬና አንዳንዴ የማገለግለ እና ጥሩ ነው ኤንካሬጅ ያደርጋል በጣም ከዱሮም እንደነበረ ሳየው አሁንም በጣም ደስ ይላል ላይኔጁን ካሪኦን ሳረግ እና እሱ አንድ ሁለት ነገር ነው ከሱ ለርን ያደረግኩት እሺ አንተ ከእግዚአብሔር ጋር ያለህ ሪሌሽንሽፕ ወይም ግንኙነትን እንዴት ትገልጸዋለህ አሁን ባለውበት ደረጃ በወርኪንግ ፕሮግረስ ነው እላለሁ። ለምን ሰው ፐርፌክት ሊሆን አይችልም። አንዳንዴ ሚስቴኮች እሰራለሁ አውቄ ሳላውቅም። ግን ባለውበት ስቴጅ ኮንቴንት ነኝ። ግን የተሻለ ነገር ሊኖር እንደሚችል አውቃለሁ እና እሱን ለማሻሻል ነው በየቀኑ አንድ ነገር መሰረዝ ከጌታ ሩቅ የሚያደርገኝ ነገር አንዱን ዛሬ፣ ንዴት ከሆነ ዛሬ እስቲ በዚህ ሳምንት ንዴት እንዴት ኢምፕሩቭ እንደማደርግ እንደማሻሽል አድርጌ እንደሱ ነው። በቃ እኔ የምኖረው ጌታ ጋር ለመቅረብ ነው እና ከሱ ላይም ከሱ ነገር የሚያርቅ ነገሮች አሉ በአሁኑ ነገር እኛ ጎናችን የሚሆነው ሳናቀው ጌታ ጋር ሩቅ ሚያር ስልክ፣ አሁን ሶሻል ሚዲያ፣ ኢንተርኔት፣ ስራ ብዙ ኦብሴሽኖች አሉ ማናቃቸው እና በጣም አላርት እየሆንክ ነው ለሱ ለሱ እና ሰዓትም ፕሮቫይድ ማድረግ ጥሩ ነው ባይብል ለማንበብ እና ለመጸለይ እሱ ሱሱ አሁን እሱ ሲትዌሽን ላይ ነው ያለት። ሌላኛው ጥያቄያችን አንተ ክርስቲያን መሆንክ ባለህበት አካባቢ ላይ ምን አይነት ኢምፓክት ወይም ደግሞ ተጽዕኖን አምጥቷል ብለህ ታስባለህ? ብዙ ሰው እዛ ኬንያ እንደዚህ ውጭ ስራ እየሰሩ ቸርች ውጭ ስራ እየሰሩ ክርስቲያን መሆን በጣም ይከብዳል። ለምን አንዳንዴ እሁድ ስራ ይኖራል፣ ወይም እኛ ጋ የአምልኮ ጥናት ቅዳሜ ነው ቢ እሱ በሱ ሰዓት ስራ አለ እና ከቸርች ትንሽ ራቅተ ያለሽ ስራ በስራ አሰበው። ግን እኔ አሁን ወደ አምስት ዓመት ሆነኝ ሁለቱንም ስሰራ ቸርችም እና የውጭ ስራዬንም ስሰራ፣ ግን ምን ከጎኔ ካሉት ሰዎች ምን እንደሚያዩ ፖሲብል ነው። ቸርችም ሰር ማገልገል እና ስራ ውጭ መስራት ሴም ታይም ይቻላል። ለምን ሰዓት ዴዲኬት ማድረግ ነው። ይሄ የእሁድ ከሆነ ስራ አልወስድም ለኔ ከሰርቪስ ጋር በኋላ ከሆነ እሺ ግን አሁን በሰንዴ ሰዓት ስራ አልቀበልም። ፕሮግራም ቸርች ካለ ከፊት ከሱ ፕራየር መጣለው ካልኩ ቸርች ላይ ካንስል በፍፁም አለር። እና አንዳንድ ፕሪንሲፓሎች ከኔ እያዩ እነሱም ሲሞክሩ ለእነሱ አሪፍ ሆነ፣ አንዳንዱ አይሆንም። እና በቃ እነሱም እየሞከሩ ነው፣ እንትኑን የእነሱን ምን እንደሚሰራላቸው ምን እንደማይሆን ለማወቅ እና ለእኔ እሱ ነው አንዱ የጠቀመኝ ነገር ስለዚህ ምንም አልተጋጨብህም፣ ባላንስ አድርጌዋለሁ ብለህ ታስባለህ? ለአሁኑ፣ አዎ። ለምን እኛ ጋር ደግሞ በየውሁዱ አይደለም የምናገለግለው። ያለሁበት ቸርች በየሶስት ወሩ አንድ ወር ነው የማገለግለው። እና ጊታር የማልጫወትበት ወር ሳውንድ ሰራለሁ፣ እሱ ጥናት መሄድ አያስፈልገኝም። እና ቅዳሜ ቅዳሜ ስራ መስራት ይችላል። የምጫወተውን እሁድ የቅዳሜውን ስራ አልቀበልም። ግን ሳውንድ ምሰራበት እሁድ አለ፣ እሱ ቅዳሜ ስራ አቀበላለሁ። እና ስራም አይጎዳም እና አገልግሎትም አይጎዳም። ያው ቅድም አባት ፓስተር እንደሆነ ነግረኛል። ከዚህ ከዚህ አንጻር እንዴት ነው አንተ ላይ ምን አይነት ኢንፍሉዌንስ አምጥቷል? የእሱ ፓስተር መሆን እና ደግሞ ሙዚቀኛ በመሆንስ እንዴት ነው ድጋፍ ታገኛለህ? ያበረታታል ያበረታል። አክቹዋሊ የመጀመሪያ ስጀምር እሱም ጊታር ይጫወታል እና ቤዚክሶቹን እሱ ነው መጀመሪያ ቁጭ ብሎ አስተምሮኝ በቸርች ጊታር ነው የተማርኩት። ጊታርም አልነበረኝም እና በጣም ሰፖርቲቭ ነበረ። አሁን በምንኖርበት ኤራ የዱሮ ወላጆች ሙዚቃ እንደ ካሪየር እንደሆነ ማሳመን በጣም ከባድ ነው። ቀልድ ነው የሚመስላቸው፣ በቃ እዚህ ሲሪየስም አይወስዱትም እና እሱ በጣም ኢንቴንሽናል ነበረ። እየሰማ ይሄንን መስራት ፈለግኩ፣ ይሄንን ሙዚቃ መማር ፈለግኩ ብሎ ብዙ ወላጅ አይከፍልም። ለሱ ብሎ የትምህርት ቤት አይከፍሉልሽም እና በሱ በሱ በጣም ሰፖርቲቭ ነበረ። አንዳንዴ ቤት ውስጥ አሁን ትንሽ ነገር በጣም ነው ማጨወ ጊታሩን ስጫወት በሱ ብዙም አይናገርም እና በጣም ታይምም ሰጥተዋል። አንዳንዴ አርፍ እጅጋ ባለው ጥናት ኖሮ አንደርስታንድ ያደርጋል እና በጣም ሰፖርቲቭ ነው። በዚህ በዚህ በአገልግሎ ደረጃ ብዙ ፕላትፎርም አገኛለሁ በሱ ሰበብ እና በጣም ከሌላው ሰው ትንሽ ሄድ ስታርት ሰጥቶኛል። ትምህርቶች ውስጥ የሚያስተምራቸው ትምህርቶች አንተ ላይ ላይፍ ላይ ምን እና አንድ ያስተማረኝ ነገር ቃሌን መጠበቅ ነው። አሁን ብዙ ሰው እዛ አገለግላለሁ ካሉ እና ስራ ከመጣ አገልግሎቱን ትተው ወደ ስራ ይላሉ። ግን ለእኔ አንድ የተማርኩት ነገር አለው ካልኩ መኖር ማስተወ እና ስራውን ቢቀር ይሻላል። አንዳንዴ ሰውም ይገርማቸዋል። ምን ሆኖ ነው ስራውን የተወው? ግን እንደሱም ሆኖ ጌታ አሳጥቶኝ አያውቅም። ትቼውም አንዳንዴ ስራ ያመልጠኛል፣ ግን ቃል መጠበቅ ስላለብኝ እሱ በጣም ኢንቴግሪቲ መጠበቅ በጣም ከሱ የተማርኩት እና ብሌሲንጉን አለ ባርኮትን አለ አንዳንዴ ስራ እምቢ ብዬ አንዳንዴ ስራ ያመልጠኛል የለውም ስላቸው፣ አዙሮ አዙሮ በቃ የጠፋብኝን ብር በሌላ መንገድ ያመጣዋል እና አንዳንዴ ስራም እምቢ ስል ዘና ብዬ ነው፣ ቃ ይለፈኝ ብዬ ነገሩ ጌታ እንደሚያመቻቸው አውቃለሁ፣ እና እሱን ከእሱ ነው የተማርኩት። ሌላው ቅድም ስታወራም እንደነበር ሶሻል ሚዲያ ወጣቶች ላይ ተጽዕኖ ያመጣል፣ የተለያዩ ተጽዕኖችን ይፈጥራል፣ ጠቀሜታም አለው። ከዚህ አንጻር ምን ትላለህ አንተ? እንዴት ታየዋለህ ይሄንን ሀሳብ? እዛ ሶሻል ሚዲያ አጥፊ ነው፣ እዚህ እንዴት እንደሆነ ሲትዌሽኑ ስለማላቅ እዛ በጣም ብዙ ብዙ ሰዓት ሰው አዲክሽን አላቸው፣ ስልክ ላይ በጣም ሰዓት ይፈጃሉ። አሁን አንዳንድ ሰው ኢንስታግራም፣ ቲክቶክ ላይ ብዙ ሰዓት ያሳልፋሉ። ግን ጠየቂያቸው ባይብል ከነበቡ ስልካቸው ላይ ያለ ባይብል አስር ደቂቃ ማ አይሆንም። እና እሱ ትንሽ ትንሽ ለእኔ አይመቸኝም እና ታይመር አለኝ ለራሴ አሁን አንድ ሰዓት ከሆነኝ ኢንስታግራም ላይ ወይም ሁለት ሰዓት ነው አሁን የምጠቀመው። ልክ ሁለት ሰዓት ሲያልቅ ታይም አውት ይለኛል አስታውሳለሁ። እና ሶሻል ሚዲያ እንዳጠቃቀሙ ሶሻል ሚዲያ ተጠቅመሽ ብዙ ሰው ሪች አውት ማድረግ ይችላለሽ፣ ቃል ፖስት እያደረግሽ። አሁን ለእኔ ሙዚቃ ፖስት ሳደርግ ብዙ ሰው ወደ ጌታ ቢ ቀረብ ይላሉ። ግን ለሴም ታይም ማጥፋት ይችላል። በደምብ ከተጠቀምሽው ኢምፓክት አለው። ግን እዛ በጣም እዛ ሶሻል ሚዲያ ብዙ አለማዊ ነገር ነው ያለው፣ ከጥቅስ ይልቅ ከመዝሙር ይልቅ እና እሱን ከተከተልሽ በጣም ነው የምጠፊው። እና እኔ ብዙም አልጠቀሙም ሶሻል ሚዲያ ስለሚያጠ አንዳንዴ ሳላውቀውም ብዙ ሰዓት አሳልፋለሁ። ግን ከጌታ ጋር ሜይ ቢ ዘ ሆልዴ ውዬ አስራ አምስት ደቂቃ ብቻ ማግኘት ያቅተኛል፣ አንዳንዴ እና በስልክ ምክንያት ነው እሱ። ኢምፓክት አለው፣ በተለይ ለያንግ ሰዎች። ሳናውቀው አንዳንዳችን አዲክሽን ይሆናል ሱሱ አለው። ሌላው ጥያቄያችን እንዴት ነው ሶሻል ላይፍህንና ክርስትናን እንዴት ነው አብረክ ባላንስ አርገ እየሄድክ ያለው እየኖርክ ያለው? ለእኔ ቅድም እንዳልኩሽ በጣም ቀላል ነገር አይደለም፣ ማድረግ ለምን፣ ክርስቲያን ሆነሽ ዓለማዊ ጓደኛ ካለሽ ቀላል ነው ወደ ዓለም መሄድ ወደ ቸርች ከምታመቻቸው። ግን ለእኔ ዓለማዊ ጓደኛ የለኝም። እንደዚህ ዱርዬዎች፣ የሚያጨሱ፣ የሚጠጡ ከነሱ ጋር ብዙ አልስማማም። ለምን ቫሊው አለኝ እኔ እና ጓደኛም ስፈልግ ለራሴ ኢዚ እንዲሆን በኋላ ላይ በቃ ቸርች የሚሄዱ አንድ ቸርች የምንሄድ ጓደኞች ያሉኝ እና ብዙ ጊዜ ሰዓትም ስናሳልፍ ቸርች ነን፣ ወይም የሆነ በቃ ዓለማዊ ዓለማዊ እንትን ሰርክሎች ዓለማዊ ካልሆነ ላንቺ ማጣፊም። ለእኔ እሱ ነው የረዳኝ። ቸርች ናቸው ፍሬንዶቼ በሙሉ ሁሉም ዘሴም ቢሊፍ አለን። ሁሉም ክርስቲያን ናቸው። ደግሞ እዛ አሉ፣ አሁን የእሁድ ክርስቲያን የሚባሉ እዛ በቃ እሁድ ሲደርስ ሸሚዛቸውን ለብሰው ቸርች ይሄዳሉ። ከዛ ከዛ ሲጨርሱ ሰኞ ሲደርስ ሌላ ሰው ናቸው። እና እነሱን አይነት ጀንዊን ሰዎች መፈለግ ነው። ሰኞ እስከ ሰኞ ክርስቲያን ሆኑ በቃ ኢንካሬጅ ያደርግሻል። እንትና ና እንደንትና መሆን ፈለግኩ ብለሽ አንቺም ዊክ ፖይንቶቹን ታይትን ታደርጊያለሽ። እና እኔ ሶሻል ላይፌ ብዙም አይከብድም። ለምን ሴም ቢሊፍ ነው፣ ሴም ቫሊዩ ነው ያለን። እና ብዙ ዲሳግሪም አናደርግም በአንዳንድ ነገሮች። እና እኔ እንደዛ ነው ባላንስ ያደርኩት ከፍሬንድሺፕ ወደ ስራ እና ሁሉም ታይድ ቱጌዘር ናቸው። ክፉ ባድ ፍሬንዶች ካሉሽ አንቺ ላይ ራቦፍ ያደርጋል። በቃ እንደ ስቴን በ እንደ መዥገር ነው። በቃ እሳ ካርጎች መጨረሻ ላይ አቺ እና እኔ ከፍሬንድሺፕ ነው ሜን ንት እኔ ለእኔ ዋርክ ያደረገው ጥሩ ፍሬንዶች መኖር። ሌላው እምነትን ለሌሎች ታጋራለ ወይ ታስተምራለ የእግዚአብሔር ቃል አንተ በተረዳው መጠን ሌሎች እንዲረዱት በድፍረት የመናገር ነገር ውስጥ አለ ወይ ወይስ እንዴት ነው? አዎ እንደውም ለእኔ ደ በስት ፕሌስ ለሰዎች ስለ ጌታ ለመንገር፣ አንዳንዴ የምሰራበት ስራ ሁሉም ስራ አይደለም የቸርች ስራ። አንዳንዴ እንደዚህ የኮርፖሬት ስራ አለን የሴኪላር ጊጎች አሉ እና እዛ ያውቃሉ፣ እኔ ከመጣው አንጠጣም ያውቃሉ፣ ቫሊዎቼን ያውቃሉ፣ ግን ይገርማቸዋል እንዴት እንደዚህ አይነት ኢንቫይሮንመንት ውስጥ ቻልክ? እና ነግራቸዋለሁ፣ ክርስቲያን መሆን ይሄ ነው ቤኔፊቱ፣ ጌታን ማወቅ እንደዚህ ነው። እና በጣም ነው አንዳንዶቹ ይሰማሉ። ቸርችም ጠራቸዋለሁ፣ ባላችሁ ስኪል ቸርች ማገልገል ትችላላችሁ። እና ብዙ ብዙ ሰው አሁን ባለንበት ጀኔሬሽን ከቸርች ከቸርች ብዙ ታለንት ይወጣል ወደ አለም ግን እኔ ባለውበት ስፔስ የምሞክረው ከአለም ወደ ቸርች መመለስ እና ሁሌ እንደዚህ ለስራ ስንሄድ ነግራቸዋለሁ። እኔ ክርስቲያን ነኝ ቸርች አገለግላለሁ እንደዚህ ነው፣ ሴም ነው በቃ ብዙ ሞክሩት፣ ጥሩ ነገር ነው። ቴስቲሞኒ እንሰጣቸዋለሁ እና በቃ ተገርመው ቸርች እንመጣለን ብለው አንዳንዶቹ ይመጣሉ፣ አንዳንዶቹ አይመጡም ግን ከአስር ሶስቱ ይመጣሉ ቸርች እና ሶስቱም ትልቅ ነገር ነው። ባለውበት ስራ ቦታ ሞክራለሁ። በጣም ብዙ ክርስቲያኑም ስላልሆኑ የክሪስቲያኒቲን ፍላግ ብቻ እኔ ነኝ እዛው የሚይዘው፣ ግን ያውቃሉ። እኔን ሲያዩ ቸርች ያስታውሳሉ እና ጸሎት አንዳንዴ አሁን እንደዚህ ስራ ሳንጀምር ጸልይ እኔ ካለው ሌ ጸልያል ከሌለው እንትና ቢኖር ይጸለያል ብለው ይጸለያሉ። እና እሱ አሪፍ ኢምፓክት አየው ስራ ቦታ። እና አንዳንዴ ደግሞ ለቸርችም አሁን ትልልቅ ኮንሰርት ምናምን ሲኖር ቸርችን አገልግሉ ምናምን ስላቸው ቢፎር ስለ ጎድ ስለነገርኳቸው እሺ ብለው ይመጣሉ። አንዳንዴ ሳያስከፍሉም በቃ በነፃ ከዛ ቀጥለው አባል ይሆናሉ ቸርች እና በቃ ሚሽነሪ ሆንኩ። ስራ ላይም ግን እሱነው አንዱ የጠቀመኝ ነገር፣ ለሰው የእኔን እምነት ሼር ማድረግ። ሌላው አማን፣ ቸርች ላይ ስታገለግል፣ እንዴት ነው ቸርች ላይ ማገልገል? ምን ይመስላል? እንዴት ነው? ከባድ ነው ወይ? ፈተናዎች አሉት? አዎ ከባድ ነው። ቀላል አይደለም። በተለይ አሁን እንደ ፕሮፌሽን ስትሰሪው ብዙ ወጪ ያለሽ፣ ቸርች መሄድ ሁሉ ወጪ ነው። ጥናት መሄድ፣ ምግብ፣ ሬንት ብዙ ቢሎች አሉ እና እኛ ጋር በጣም ነው ዓለም የሚጫወቱት ሙዚሻኖች እና ቸርች የሚጫወቱት ስታይል የኑሮ ሌቭላቸው በጣም ውጭ የሚጫወቱት በቃ በደንብ ይከፈላቸዋል፣ በደንብ ነው ትሪት የሚደረጉት። ግን ቸርች ውስጥ እዛ በቃ መጣሽ አልመጣሽ ማንም ኬር አያደርግም፣ በላሽ ጠጣሽ ማወቅ አይፈልጉም። እነሱ መጠቀም ነው እዛ። ግን አሁን ቼንጅ እያደረገ ነው የቸርች ሙዚሽያኖች አሁን። እኛ ቸርች ለምሳሌ በየውሁዱ አትሊስት መሳፈሪያ ያወጣሽን መሳፈሪያ ይመልሳሉ፣ ምግብ ትንሽ ይሰጣሉ፣ ምሳ እና አላዋንስ እሱ ላይ እንደ ስራ ስለሚቆጥሩት ግን ከውጭ ነው ኮምፔር ስታደርጊ ደግሞ በጣም ትንሽ ነው። ነገር ግን እሱን ሰው ችሎ ሰርቭ ማድረግ በጣም ሪስፔክት ነው የማድረገው። ቸርች ሰርቭ የሚያደርግ ሚውዚሽን ለምን በጣም ቴምፕቲንግ ነው? ውጭ መጫወት ፌም አለ መጣወቅ ብዙ ሰው ያቅሻል፣ በደንብ ይከፈልሻል፣ በደንብ ነው ትሪት የሚያደርጉ። ግን እሱን ሁሉ ትተው ቸርች እሺ ብለው ሰርቭ ማድረግ እሱ ታት እስ ኦልሬዲ ሳምቲንግ አሪፍ ነገር ነው። ከሰው መውጣቱ እሱ እና ቀላል አደለም። ቸርች ማገልገል ብዙ ብዙ ፖሊቲክስ አለ። የቸርች አንዳንድ ሰው አንቺን መድረክ ላይ ማየት አይፈልግም። አለባበስ አለ እዚያ። አሁን እዚ አንዳንድ ቸርቾች ፀጉር እንደዚህ ይዤ አልገባም። ከገባው በቃ ፀጉር አስሬ ምናምን አልገባም። አንዳንድ ቸርች ሱፍ ለብሰሽ ነው ምትጫወች፣ እና ሩሉ በጣም ብዙ ነው። ቸርች በቸርች ሚዚሽን ስቼክ ሲደረግ እና አንዳንድ ሰው እሱን ሁሉ ችለው ሰርቭ ያደርጋሉ። እና እኔ ሜይቢ ለፓስተሮች ወይም ቸርች ሊደሮች ይሄንን ለሚያዩት ለቸርች ሚዚሽያኖች ኢዚ ታይም ቢሰጡ በጣም ጥሩ፣ እንደውም መወር ከነሱ ያገኛሉ። ለምን ፍሪ ሆነው ነው ሰርቭ የሚያደርጉት ሳይጨናነቁ፣ ሳይበሳጩ ከነሱ ደ ቤስት ያገኛሉ። ሌላው ቸርች ላይ ስታገለግል የገጠመ ፈን ሞመንት ወይም ደግሞ አስቂኝ ገጠመኞች ካሉክ። ፈን ሞመንቶች ብዙ ናቸው። በየእሁዱ ነው። እኛ ጋር አንዳንዴ ሰው የሚመሩት የሚዘምሩት ከኪ ይወጣሉ ረስተው። ወይም አንዳንዴ ባንድ ሜምበሮች ሰው ይረሳል ወይም ያልሆነ ነገር ሰው ሲጫወት እርስ እኛ እናውቃለን ሰው ሚስ እንዳደረገ ግን ሰው እኛ ስንስቅ ያሉ ደስተኛ መስሏቸው እነሱም በደስታ ይቀጥላሉ ግን እኛ ምን እንደምንስቅ እናውቃለን ደግሞ እኛ ጋር ባንዶች ማይክሮፎን አለ ባንድ ዳይሬክት የሚያደርግ አንዳንዴ ይቀልዳል በቃ ይህንን ይህንን ነገር ብሎ ሰው ፍርስ ነው የሚለው ስቴጅ ላይ እና እሱ እሱ ደስ ይላል ሌላው የአንተስ የጸሎት ጊዜ ምን ይመስላል? የኔ ጸሎት ጊዜ ጠዋት ነው የምጀምረው። ብዙ ጊዜ ማታ ምሽቼ ነው የምገባው ስራ፣ የኛ የእኛ ስራ ብዙ ወደ ማታ ነው። ግን ቀኔ ቢዚ ሳይሆን ሰዓት ሴታ ሳይደረግና ባይብል አነባለው፣ ጸልያለው፣ ቀኑን ጌታ ፊት አመጣለው እና ቀኑ ሙሉ አንዳንዴ ስራ ሲኖር ትረሻዋለሽ እና ስራም ሳልገባ መጀመሪያ ጨርሼ ቀኔን ዴዲኬት አድርጌ ያለውን ጉዳይ ሁሉ እሱ ፊት አምጥቼ ሜክ ሹር አደረጋለሁ። አትሊስት ኤቭሪ ዴ ሳልተኛ ስነሳም ቀኔንም ሳልጀምር ስጨርስም፣ ግን ቀላል አይደለም። ኤቭሪ ዴም አረጋለሁ፣ እሱም አለልም። ግን አንዳንዴ ስራ ይበዛል፣ በጠዋት ወጣለሁ፣ ሰዓት አይበቃም እና በስራ ላይ ብቻ መጸለይ ሰዓት ሳገኝ አንድ የተማርኩት ነገር ከቸርችኛ እዛ ፕሬየር ፎርማል መሆን የለበትም። ባለሽበት በቆምሽበት ስትራመጂ ስትሰሪ መጸለይ እንደሚቻል ስለማቅ አንዳንዴ ሰዓት ካል በቃ ዲቮሽኔን መንገድ ላይ አረጋለሁ ወይም ኡበር ውስጥ መኪና ውስጥ ወደ ስራ ሲሄድ ግን ሜክ ሹር አረጋለሁ ሜይ ቢ ትላንትና ካላረግኩ ዛሬ ዳብል ታይም አረጋለሁ፣ ወይም ሰዓት ሪማይንደር አረጋለሁ አንዳንድ ስልኬ ላይም። እና ወይም ቡክ የሆነ ቡክ ማጠና ከሆነ ትላንት ካላጠናው ዛሬ ሜይ ቢ ሁለት ቻፕተር እያረግኩ ሪካቨር አረጋለሁ። ግን ቀላል አይደለም እሱ ኤቭሪ ዴይ አረጋለሁ። አለም ዋኪን ፕሮግረስ ነው። በመጨረሻም አማን ለተመልካቾች ማስተላለፍ የምትፈልገው ለወጣቶች የምታስተላለፈው መልእክት ካለ እድሉን ልስጥክ። ይሄ ሜይቢ ለሙዚቀኛዎች፣ ሳውንድ ለሚሰሩ፣ ቪዲዮ ላይት የሚሰሩ ሰዎች ብዙ ጊዜ ቸርች የቸርች እና የስራ ባላንስ ማግኘት ከባድ ነው እና ለእኔ ወርክ ያደረገው ቸርችን ፕራዮሪቲ ማድረግ ነው። ሁሌ ቸርች አገለግላለሁ ካልኩ አጥቼ ያላቅም፣ በእምነት ነው ሙቭ ነው የማደርገው። ይሄ ስራ ይቼ መከተል አይደለም፣ እና ቸርችን ፕራዮሪቲ ስታደረጊ ሁሉ ነገር ይሳካል። አንዳንዴ ሂማን ቢንግ በጣም ወሪ እናደርጋለን። ካሪየሬን ከዚህ ወደዚህ መውሰድ ፈለግኩ፣ እዚህ መታየት ፈለግኩ። አንዳንዴ ሰው ቸርች ትተው ሄደው ሌላ ፍሪ ስራ ይሰራሉ ሳይከፈላቸው ቸርች ቢቀርቡ ይሻላል። ግን ያየሁት ነገር በኔ ቸርች ሰርቭ ባረኩ ቁጥር አንድ ሰው ያልካል ወይም አባል ሜምበር አይቶሽ ስራ ይሰጥሻል፣ በማጣቂው በር ይከፈታል። እና ይህንን ሁሉ ሰዓት አጥቼም ኖሮኝም ቸርች ለእኔ ኮንስታንት ነገር ነው። እና ቸርች መሄድ ብቻ አይደለም ክርስቲያን መሆን ባለውበት ብዙ እንደዚህ ኤንተርቴይንመንት ኢንዱስትሪው የሚሰሩት ሰዎች በጣም ነው እምነታችንን የምንደብቀው ውጪ እና እሱ ኤንካሬጅን ማድረጋችው ፌታችሁን ፕራውድ ሁኑ። እሱ ክርስቲያን ነኝ እኔ እንደዚህ ያለ እንደዚህ ያለ ማለት አትፍሩ። አንድ ሰው ወይም ሁለት ሰው አይቶ እሱን ወደ ጌታ የሚመጡ ሰዎች አሉ እና እኔ እሱ ነው ለእናንተ ለኝ ከፌታችሁን በጣም ፕራውድ ሆናችሁ የያዙት ትልቅ ነገር ነው። ለነበረን ቆይታ በጣም አመሰግናለሁ። ውድ የኢቫንጀሊካል ቴሌቪዥን ተመልካቾቻችን ዛሬ እንግዲህ ከወጣት ሙዚቀኛ አማኑኤል ኢሳያስ ጋር የነበረን ቆይታ ይህን ይመስል ነበረ። ተስፋዬ ካሳሁን ያዘጋጀውን ዝግጅት እኔ ቃል ኪዳን እንዳለ እየመራሁ አብሬያችሁ ቆየው። ከዛሬው ፕሮግራማችን ብዙ እንደተማራችሁ እውቀት እንደወሰዳችሁበት ተስፋ እናደርጋለን። ከቀሪ የኢቫንጀሊካል ቴሌቪዥን ፕሮግራሞች ጋር መልካም ቆይታ